እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሶስት በዚህ ዕለት የእናታችን የቅድስተ ቅዱሳን የንጽህተ ንጹሐን የባዕታ ለማርያም ወርሃዊ የመታሰቢያ በዓሏ ነው። በእውነት የእናታችን የቅድስት ድንግል ማርያም በረከቷ፣ ረዴቷ፣ ምልጃዋ አይለየን። ዳግመኛ በዚህ ዕለት በትህርምትና በተጋድሎ የጸናች ሽማርታ አረፈች። ይቺም ከምስር ባለጸጎች ለአንዶቹ ልጆች ስትሆን ከልጅነቷ ጀምሮ በዝሙት የወደቀች ዝሙትን አብዝታ የምትሰራ ብዙዎች ጎልማሶችንና ወጣቶችን በሰውነቷ እየሳበች በዝሙት የጣለች ነች። ታዲያ ከዕለታት አንድ ቀን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ዘበኛውም አንቺ ዘማዊ ስለሆንሽ ወደ ቤተ ክርስቲያን ቅጥር ግቢ አትገቢም ብሎ ከለከላት። ሲጨቃጨቁም ድምፃቸውን ሰምቶ የቤተ ክርስቲያኑ አስተዳዳሪ ወጣ። እርሱም ሲያት ያቺ ዘማዊት ናት። እርሱም እንደ ዘበኛው ወደ ቤተ ክርስቲያን መግባት አትችም አላት። እሷም ጽኑ ለቅሶን አለቀሰች። ከእንግዲህ ወደዚህ ክፉ ሥራ ወደ ዝሙት አልመለስም ብላ ለራሷና ለእግዚአብሔር ቃል ኪዳን ገባች። የቤተ ክርስቲያኑ አስተዳዳሪ ኢጲስቆጶሱም ያለሽን ልብስ ያለሽን ጌጣጌጥ አንትተሽ በዚህ በፊቴ ካላቃጠልሽ አላምንሽም አላት። እርሷም ያላትን ጌጣጌጥ አምጥታ በኢጲስቆጶሱ ፊት አቃጠለች። ኢጲስቆጶሱም ራሷን ላጭቷት የትህርምትና ልብስ አልብሷት ወደ ሴቶች ገዳም ወሰዳት። እሷም አንቺ ክፉ ሥጋ በጭቃና በድንጋይ ወደ ተሰራ ቤተ ክርስቲያን እንዳትገቢ ከተከለከልሽ በላይኛው ቤትማ ምን ያህል መከልከል ይሆንብሻል? በይ በተጋድሎ ጽኒ፣ በይ በጾም ጽኒ፣ በይ በስግደት ጽኒ እያለች ተጋድሎን እያበዛች ለ25 ዓመት ስትጋደል ኖረች። ወደ ገዳሙ ወደ ውጭ እንኳን አልወጣችም። 25 ዓመት ስትጋደል ከኖረች በኋላ በዛሬ ዕለት የመጣ የእረፍቷ መታሰቢያ ሆነ ወይም አረፈች። በእውነት የዚች ቅድስት በረከቷ አይለየን። ሰላም ለማርታ ጥዕምተ ዝክር ወዜና ዘታ አጽበት ሰቃ አልባስ ወርቅ መኒና አመገሰጻ ኢትባ ውስተ ቤተ መቅደስ እንበለ ንጽሕና እስከነ ሙአቶ ለእኩይ ህሊና አቃቤ ሆህት ምክንያተ ኮና። ሰኔ ሶስት የሚከበሩ አመታዊ የቅዱሳን በዓላት ጾመ ሐዋርያትም በዚሁ ሁለተኛ ቀኑ ነው። ጾመ ሐዋርያት ማለት ሐዋርያት መንፈስ ቅዱስ ከተቀበሉ በኋላ ስራቸው፣ ስብከታቸው የተቃና ይሆን ዘንድ አምላካቸው እንዲፈቅድላቸው መንፈስ ቅዱስ ከእነሱ ጋር ጸንቶ እንዲኖር እንዲያበረታቸው ወደ ስብከት ወደ ስራ ከመግባታቸው በፊት የጾሙት ጾም ነው። በእውነት የሐዋርያት በረከታቸው ረዴታቸው ከኛ ጋር ለዘላለሙ ጸንቶ የኖር። ሰኔ ሶስት የሚከበሩ የቅዱሳን በዓላት አንደኛ ቅድስት ማርታ ተኀራሚት፣ ሁለተኛ አቡነ ተጠምቀመ ድን ጻድቅ ኢትዮጵያዊ፣ ሶስተኛ ቅዱስ ኢላሪዮስ ሰማዕት ንጉሱን ጣዖት አታምልክ ብሎ የገሰጸ በኋላም በሰማዕትነት ያረፈ። አራተኛ ቅዱስ ኮሪዮን ሰማዕት የሰማዕታት የጻድቃን በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።